አሰላሙ አለይኩም ራህመቱላይ በረካቱ። ሰላም ናችሁ ወይ ሀባይብ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ናችሁ ወይ? እኔ ደህና ነኝ፣ አልሀምዱ ሊላህ። ዛሬ ዶሮ በአትክልት ኦቭን ውስጥ ነው አብረን የምንሰራው። እዚህ ጋ ድንች አለን፣ እዚህ ጋ ፍልፍል፣ ሮሚ ካሮት፣ በዚ መልኩ የተከተፈ ድንቹም እንደዛው ክብ ክብ ማለት ነው። እዚህ ጋ ኩሳ፣ እዚህ ጋ ሽንኩርት ሸርሜሪ የተከተፈ ማለት ነው። እዚህ ጋ ደግሞ የሎሚ ጭማቂ ያለን፣ ሳልሳ ትንሽ ይዘሃል የዶሮ ሳልሳ የዶሮ ሶስ አለ። እዚህ ጋር ደግሞ ድብስ ሮማን አለ ማለት ነው። ከዛ እዚህ ጋር ባህራቶቹን ደርቅ ባህራቶቹን ስንመታ ቁንዶ በርበሬ እዚህ ጋር ኩርኩም እርድ ወይም እርድ ምንድነው? ዝንጅብል ፓውደር የዶሮ ቅመም እዚች ጋር የዶሮ ቅመም የተፈጨ ድንብላል ማን ነው ከሙንና ባህራት መሸከለ እዚህ ጋር ጨው። ከዛ ዶሯችን ይሄው አንድ ዶሮ ለስምንት የተገነጣጠለ የታጠበ የዚህ ዶሮ አለን። አሁን የምንመጣው ሶስ ጋር ነው ማለት ነው። ሶስን እናዘጋጅ ማለት የጭማሙን የምናቀላቀል በአንድ ላይ። እዚህ ጋር የተፈጨ ነጭ ሽንኩርት አለ ብያችኋለሁ። ብቻ ይሄ ሎሚ ጭማቂ ይህን እንጨምራለን። ይቅርታ ድምፄ፣ ጉንፋን ይዞኝ ድምፄን ያዝ አድርጎኛል። ቅርታ ያው በደንብ አይሰማ። እዚህ ጋር ደግሞ አያቸውት የዶሮ ሶስ ማለት ነው። እዚህ ከዚህ ትንሽ እንደዚህ እናደርጋለን ሳልሳ ሳይበዛ በትንሿ እንደዚህ እዚህ ጋር ደግሞ ድብስ ሮማን እንደዚህ ድብስ ሮማን እንጨምራለን። ከዛ እነዚህን ቅመሞች እንጨምራለን ማለት ነው በአንድ ላይ ዘይት ይጨመር ነበር። ያውኔ ሰዎቼ ስለማይፈልጉ ነው እንጂ ዘይት ይጨመራል እዚህ ላይ ማለት ነው። ግን እኔ ሰዎቼ ስለማይፈልጉ በቃ ያለው አማራይ ዝም ብሎ መስራት ነው ማለት ነው። አይፈልጉም ዘይት እንድገባበት በተለይ ሰውየው ስለማይፈልግ አስቸጋሪ ነው። እንደዚህ አድርገን እንትን እንልና ዶሮውን እንትን እንላለን ማለት ነው። በግማሹ በዝበስ ባዘጋጀ ነው በዝበ ቅማሙ በግማሹ ዶሮውን እናሻለን ማለት ነው። እንደዚህ እናረግና ግማሹን እንጨምርና ዶሮውን እናቀላቅላለን። እንደዚህ በዚህ መልኩ እንደዚህ ካደረግን በኋላ አትክልታችንን ከታች እንደዚህ አድርገን ዙሪያውንም እንደዚህ እንደ ዲዛይን ነገር እንደዚህ ካሰራንለት በኋላ ከዛ እዚህ ጋር ይሄው የተቀላቀለው ዶሮ አለ አይደለ እሱን እያመጣ ከላይ እናረጋለን ማለት ነው እንደዚህ ቁጭ ቁጭ እንደዚህ እያደረግን እናስቀምጣለን ማለት ነው እንደዚህ መሀል መሀሏ ላይ እንደዚህ እያደረገን ቁጭ እናደርጋለን እንደዚህ ማለት ነው። መሀል መሀላቸው ላይ እንደዚህ መሀል መሀሉ ላይ እናደርገዋለን ማለት ነው። ይሄው ሀበሪቦቼ እንደዚህ አድርገን ከላይ ከደረደር ነው በኋላ ማለት እንደዚህ አድርገን ካስተካከልን በኋላ ቅድም የተረፈን ሶስ አለ አደለ። ይሄው እንደምታዩት እኔ ትንሽ ሸሪ መሪ ነጭ ሽንኩርት ጨምሬበታለሁ። ሸሪ መሪ አድርጌ ከትፌ ማለት ነው። ከዛ የምንፈልገውን ውሃ በትንሹ እንደዛ ይበዛ ጨምረን እንደዚህ እናከላከለው እና ከላዩ ላይ እናረግበት እናረግበታለን ማለት ነው። ሩን ለማስ ኦቭን ውስጥ ለማስገባት እንደዚህ አድርገን ትንሽ ኦቭን ውስጥ አንድ ሰዓት ካል ስለሚቀመጥ ይሄ በቃ እንደዚህ እኮ ነው። እንደምታዩት እንትን ነው ነጭ ሽንኩርት ስለጨመርኩበት ነው። ከላይ ሸሪ መሪ ከትፌ ነጭ ሽንኩርት ጨምረበታል እንደዚህ ታደርጉና እንደዚህ እናደርግና እንዳለ ውስጡ እንትን ይላል ማለት ነው። ይገናኛል። ያችው በ በዚህ መልኩ እንደዚህ አድርገን በወረቀት ዝዳ ነው የሚሉት በዚህ ማለት ነው በዚህና በገ ከላይ ደግሞ በገስት ይሸፍነ ኦቨናችን ውስጥ እናስገባለን ማለት ነው። ይሄው አባይቦቼ በዚህ መልኩ ኦቨናቸውን ጭን ንከተለን ማለት ነው። እኔ ኦቨኑ ቀድሜ ከፍቼዋለሁ እንድግልልኝ ማለት ነው። ቀድሜ እንድግል ከፍቼዋለሁ። በቃ እዚህ ከተን የአንድ አንድ ሰዓት ያህል በቃ ያለ እንትን ያለ ማለት የአንድ አንድ ሰዓት ያህል እናቆየዋለን። ከዛ ይበስላል ማለት ነው። ይሄው አባይ በዚህ መልኩ ዶሯችን ደርሶልናል ማለት ነው። ይሄ ከላይም ትንሽ ካላንዲላ ድርጌዋለሁ ከላይ ከፍቼዋለሁ። በቃ ለመምጣት ትንሽ ውሃ ሲቀረው ማውጣት ማለት ነው። ከወደዳችሁት ሰብስክራይብ እና ላይክ እያደረጋችሁ አካባቢ በያላችሁበት አላህ ይጠብቃችሁ። ሀገራችንን አላህ ሰላም ያደርግልን። ማቻው